እንዳያችሁት እንግዲህ ብሩኬ በጣም አሞት ተኝቷል። ነገር ግን ሀይሚዬ እኛ እንዳንጨናነቅ ብላ አስባ ያለውን ነገር ወደ እኛ ደርሳለች። በመጀመሪያ ወንድሜ ብሩኬ ፈጣሪ ማርህ ቃል ላይ ራሱ ሳይ በጣም ነበር የደነገጥኩት። እና በብሩኬ መታመም በጣም ባዝንም፣ ነገር ግን በሀይሚ እንክብካቤና ባደረሳቻቸው እያንዳንዱ መልእክቶች ማለት ነው የምር የሆነ የደስታም የሀዘንም ስሜት ነው ለኔ እየተሰማኝ ማለት ነው። በቃ ሰው ይስጣችሁ፣ ሰው የሆነ ሰው በህይወታችሁ ይስጣችሁ። ቢያማችሁም ብትደሰቱም፣ ብታዝኑም፣ ብትከፉም ሰው ከልቡ ሰው የሆነ ሰው ከጎናችሁ ካለ ነገሮችን ቀለል አርጋችሁ ከባድ ቢሆንም ቀለል አርጋችሁ ታሳልፋላችሁኝ እና እንግዲህ ብሩኬል ለሊት ላይ ነው የታመመው። በጣም አሞት ነበር እያለች ነበረ ሀይምዬ። ከዚህ በፊትም ጨጓራውን እንደሚያመው ሁሉ ጊዜ ይናገራል እና ግን ይሄ ጨጓራ ህመም ወንድሜ ማለት ነው። ይሄንን ቪዲዮ መቼም ታየዋለህ ብዬ ተስፋ አረጋለሁ። ማለት በእንክብካቤ አንዳንድ ነገሮችን በመጠንቀቅ ያን ነገር ማሻሻል እንደሚቻል ታውቃለህ አይደል? ሕክምና በመከታተል ለምን ሁሉ ጊዜ ጨጓራህን የሚያምህ ከሆነ ወደ ሌላ በሽታ መቀየሩ ስለማይቀር መጀመሪያ ነው ከጅምሩ ጥንቃቄ ማድረግ ወይንም ራስን መንከባከብ። በምግብ ራሱ ምግብ ስታስተካከል ጨጓራ ራሱ መስተካከል ይችላል። ያው ነገር ግን ሀይሚ እንደተናገረችው ጨጓራ ብቻ አይደለም ቤተሰብ ማለት ነው ብሩኬን ያመመው። መግቢያ ላይ ምን አለች መሰላችሁ ሀይሚዬ? በብሩኬ በተፈጠሩ ነገሮች በጣም ተናድጄ ነበር፣ በብዙ ነገሮች ነገር ግን ሲያመው ሳይ ሁሉንም ነገር ረሳውታለች። ቤተሰብ የምር ነው የምላችሁኝ። ፈጣሪ ሊያስተምራችሁ ሲፈልግ በርቀት አይደለም ያስተምራችሁ፣ በቅርብ ባለ ነገር ነው የሚያስተምራችሁ ማለት እዚህ ጋር ያያችሁ አይደለ እኛ ብዙ ጊዜ በሰዎች ልንናደድ ቂም ልንይዝ ወይንም ደግሞ እንደዚህ አድርጎን ኮ ያንን በድሬን ካልመለስኩ ምናምን ልንል እንችላለን። የሰው ልጅ ግን በቅስበት እንደዚህ እንደሚታመም ልናጣውም ጭምር እንደምንችል ትምህርት መውሰድ መቻል አለብን። እና ብዙ ጊዜ ነገሮችን አይቶ እንዳላየ ወይንም ደግሞ በቃ መተው መተ የሚባል ነገር ማለፍ የሚባል ነገር አለ እና ነገሮችን እንደዛ እያለፍን በሰላም በፍቅር መኖርን የመሰለ ነገር የለም። እንደምታውቁ ሰሞኑ ሀይምዬ በብሩኬ ተናዳበን ነበር። ነገር ግን ልክ ሲታመም ሁሉንም ነገር ስትርግፍ አድርጋ ልክ እንደና ስትንከባከበው ህመሙን እንዲረሳ ቀልድ እየተናገረች ፈገግ እንዲል። ለዛም ነው መጀመሪያ ላይ ፈጣሪ ሰው ይስጣችሁ ያልኩት። ምንም እንኳን ህመሙ ከባድ ቢሆንም ነገር ግን እያጎረሰች መድኃኒቱን በስርዓት እንዲወስድ እየተንከባከበች በመሀል በመሀል ደግሞ አንዳንድ ቀልዶችን ስትነግረው ፈገግ እያለ ነበር። እንግዲህ በአልጋ ላይ ተኝቶ ማለት ነውና። ይሄ ማለት ምንድን ነው? ቤተሰብ ማለት ምንም አይነት ሰው ቢጣላ ምንም ነገር ቢፈጠር በመሀከሉ የሚዋደድ የሚፈቃቀር ሰው፣ ልክ እንደ ዛሬው ሀይሚና ብሩኬን አይታችሁ መረዳት ትችላላችሁ። በብሩኬ መታመም ቢከፋኝም ቢደብረኝም፣ ነገር ግን ሀይሚ ባደረገችው ነገር ደግሞ ትልቅ ነገር ማለት በቃ ደስ የሚል እንዲያውም፣ ምን አይነት ስሜት ተሰማኝ። እነዚህ ልጆች አንድ ቤት ቢኖሩ በተለይ ደግሞ አንድ ሰው ብቻውን ታውቃላችሁ፣ ተረትም አለ አንድ እንጨት አይነድም፣ አንድ ሰው አይፈርድም። ነገር ብቻ አንድ ሰው ብቻውን ምንም ነገር ማድረግ አይችልም። እዚህ ጋር ብሩኬ ቤቱ ብቻዋን ቢሆን ኖሮ ማን ነበር የሚደርስለት? ውሃ እንኳን የሚያቀብል ሰው የለም። ገባቹ አይደለ? ስለዚህ ብቻቹን ከምትሆኑ ሆኑ። ትናንትና ከትናንት ወዲያ ልክ ብሩኬ ሃይሜ ቤት ሲመጣ የተናገርኩት ነገር ነው ብቻዋን ከምትሆን፣ እንዲያውም ሰፋ ያለ ቤት ተከራይታችሁ አንዳንድ መኝታ ክፍል ይዛቹ ለምን አብራችሁ አትቀጥሉም? ምክንያቱም ብቻቹን ከምትሆኑ ከሚደብራችሁ ሁላ ልክ እንደዚህ ሲታመም ማን ይደርስለት ነበር? ሃይሜ ብላለች ብዙ ጊዜ ብሩኬ ሲያመው ኖርማል ነው ብሎ ምናምን ቤት ውስጥ ነው የሚያሳልፈው እያለች ነበር። ይሄ ደግሞ ልክ ሲደጋገም ምን ይሆናል፣ እየባሰ ነገሩ ሌላ ህመም እየፈጠረ ይመጣል። ገባችሁ አይደለም? ብቻ ዛሬ የተለየ ነው በቃ ቀኑ ብሩክ የፈጣሪ ማረ። የሃይሚ ድርጊት እንግብካቤ የምር አሁን ይሄንን ቤተሰብ እንኳን ቢያየው ማለት ነው። ኢቨን እሙሽዬ እንኳን ብታየው የሃይሚን እንግብካቤ እያንዳንዱን የምታደርገውን ነገር በማየት ትጽናናለሽ። ገባችሁ ልጇን እንደታመመባት ቢገባትም ግን ደግሞ አይታ እንትን ብደነግጥም እኛ ልክ እንደደነገጠው ግን ሀይሚ የምታረገውን እያንዳንዱን እንክብካቤ ስታይ ደግሞ ልቧ ያርፍላታል። ልጅ ከሰው ጋር ነው በቃ። ኦፍኮርስ ሀይሚዬ ባሏን ወደፊት ባሏ ነው፣ አሁን ፍቅረኛዋ ነው አውቃለሁኝ። ብሩኬም እንደዛው። ሀይሜ ለሱ እንደዛ ናትኝ። ግዴታቸውም ነው፣ ፍቅራቸውም ያስገድዳቸዋል። ግን ደግሞ አንዳንድ ራሱ አይደለም ታማችሁ የደስታችሁ ጊዜ ራሱ ሰው የምታጡበት ሰዓት አለና፣ ሀይምዬ እናመሰግናለን። ከዚህ በላይም ተንከባከቢው ቶሎ እንዲድን። እንግዲህ ያው አልጋዋ ለቃለች ሶፋ ላይ አድራለሁ። አንተ አልጋ ላይ ደርብላ ብሩኬን ማለት ነውና፣ ብቻ ሀይምዬ ማለት ነው። አንድ ቤት ኖሩ በቃ ሀይምዬ አለች ነበረ እኔ ቤት ሲመጣ ደስ ብሏችኋል። ጭራሽ አልጋ ላይ ምናምን ሲገባ ምን ታካብጃለሽ እያላችሁ ነው። በጣም ነው እንዴት ታስደፍሪ ምናምን እያለች ነበር። እና ሀይሚ ኮ ከፍቅራቸው የተነሳ ነው። እናንተ ሁለታችሁ ሀብራችሁ እንድትሆኑ ማየት ስለሚወዱ፣ ኦዲንሲች በጣም ስለሚወዱሽ፣ ምርጫችንም ደግሞ ኮ በጣም የሚገርም ነው። ብሩኬን ከሀይሚ ጋር ማጣመር ማለት የሚገርም ምርጫ አደለም? ቤተሰብ የምድርን ነው። ድሮ ካስታወሳችሁ እናትና አባት ለልጃቸው ሚስት ይመርጣሉ፣ ባል እንኳን አይመርጡም። ይቅርታ ይመርጣሉ። እንዴት ነው የማይመርጡ ሰው ሽማግሌ? ሲመጣ ባልየው ማን ነው፣ ምንድን ነው፣ ከየት ነው፣ ምን አለው የሚባል ጥያቄ አለ። ስለዚህ ምርጫ ነው የሚባል አይደል? ስለዚህ እኛም ደግሞ ምርጥ ምርጫ ነው የመረጥንላችሁ ማለት ነው። ሀይሚን ከብሮ ኬጋ ማጣመር ያጣመርነን ደግሞ ቁም ነገር ላይ ደርሶ ማየት እንፈልጋለን። እና ሰው ለዛ ነው ሀይብዬ አይደብርሽ፣ አይክፋሽ ለማለት ያክል ነው። እንክብካቤያችሁ ዋው ነው። እንግዲህ ደግሞ ያው ተቃላችሁ፣ ምርመራ አለው ውጤት አልደረሰም። ስለዚህ ውጤቱን ፈጣሪ መልካም ነገር ይቀይርለትኝ። የሆነ ጎኑ ላይ ምናምን ያበጠ ነገር አለ እያለች ነበር ሀይምዬ። ብሩኬ ደግሞ ትርፋንጀት እያለ ነበር። ኦ ማይ ጋድ፣ ትርፋንጀትስ አይሁን እንደው ፈጣሪ ይቅር ይበልህ ላልኸው ማለት ነው። የእኔን የደገምኩት እና መልካም ነገር ያሰማን የሁላችንም ምኞት ነው። ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተቀላቀሉ። ስሜታችሁን ኮሜንት ላይ አስቀምጡልኝ። በባይ